ንማያ ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ የኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምሮ ከዋቄፈና የተቀዳ ነው እያሉ ዶክተር ያ መከፋፈል ያመጣው የሮሙ ሊሆን የተረገመው ሊሆን ነው። እኔ በላይ ነኝ ሚ ዛሬም ቢሆን ለቤተ ክርስቲያን ለዓለም ክርስቲያኖች አንድ ትልቅ ፈተና ሮጳ ያጣት ነው ቫቲካን ናት። አሁን እኛ በቅጡ ሳናውቅ ዘማሪያ ነው በቅጡ ሳናምን ማለት ለዚያ ነው። አሁን አንዳንድ ጊዜ ማህሌታችንም ላይ ቅዳሴያችንም ላይ ተመስጦ የሚጠፋው ዱላ መደባደብ የሚፈጠረው ምክንያቱም በቃ ታቦት ዝም ብሎ ሲጠራ ነው የሚለው በየታክሲ ተራው ታቦት መድኃኔዓለም፣ እስማው ሰው ድፍረቱ። መድኃኔዓለም አትበሉ ወጣቶች እንዴ! የመጨረሻ እኮ ነውር እኮ ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላክ በኩልስ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነና የተወደሰ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁኝ። እንግዲህ ዛሬ የኢሬቻ በዓል ሲከበር ነበረ። ታዲያ ከዛ በዓል መካከል ላይ የእኛ ሊቃነ ጳጳሳትም ይህንን በዓል ለማክበር ቡራኬ ለመስጠት ተገኝተዋል እንደተለመደው እና አቡነ ሳዊሮስ እንዲሁም ደግሞ አንዳንድ ሌሎች ጳጳሳትም ተገኝተውበታል። እሱን የምንዳሰው ነው የሚሆነው ሁለተኛው እንግዲህ የዋቄፈና ምሁራኑ እየመጡ እንግዲህ ክርስቶስ ኢየሱስም እኮ የዋቄፈና አስተማሪ ነበር ብለውናል፣ የምናይ ይሆናል። የሚያስቀው ደግሞ ከትናንትና በስቲያ አንድ ቪዲዮ አጋርቻችሁ ነበር። የምታስታውሱት ከሆነ ከቅድስ ስላሴ ካቴድራል ጋር በተገናኘ የቀብር ማስፈፀም ሂደቱ ጋር ባለው ግንኙነት መሰረት እንግዲህ ለፉካ 120 ሺህ ብር ለመሬት ላይ ግባተ መሬት ለመፈፀም መሬት ላይ ለመቀበር ደግሞ እስከ አምስት መቶ ሺህ ብር እንደጠየቁ መረጃ ምንጮች አብነት አድርገን ዜናው ሰርችላችሁ ነበር እንደምታስታውሱት። ታዲያ ከእሱ ጋር በተገናኘ የቅዱስ ሥላሴ ካቴድራል ምላሽ ሰጥቷል። እስቲ ከእሱ ምላሽ እንጀምርና ወደ ኢሬቻው የምንገባን ነው የሚሆነው። እናምብበ እንዲ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት የመንበረ ጸባኦት ቅዱስ ሥላሴ ካቴድራል አስተዳደር ሰበካ ጉባኤ ጽ/ቤት ቁጥር 6 4 ድራም ተብለዋል። ቀን 23 ተብሎ ወጥተዋል። እንደምታዩ ትናንት እንዳወጣ ማለት ነው። ለሚመለከተው የሚዲያ አካላት ሁሉ አዲስ አበባ ይላል። ጉዳዩ በታላቁ ታሪካዊ ቦታ በመንበረ ጸባት ቅድስት ሥላሴ ካቴድራል በሚዲያ የተደረገበትን የስም ማጥፋት ዘመቻ በተመለከተ የሚመለከታቸው የሚዲያ አካላት ሁሉ ማስተካከያ እንዲሰጡ ጥያቄ ማቅረብን ይመለከታል ይላል። ስለዚህ እንደምታስታውሱት ይህን ሀሳብ ስናነሳ የሥላሴ ቤተክርስቲያን፣ ካቴድራል ቤተክርስቲያን ለቀብር ይህን የሚያክል ብር ጠየቀ ብለን ነው ዜና ነው ይሰራ ነው እስቲ ማየት ማስተካከያ እንደሚሰጥ እንመልከት። በርዕሰ ጉዳዩ ለመግለጽ እንደተሞከረው እንደተገለጸው አርቲስት ፍሬወት ባህሩ የተባሉ በዚህ ዓለም በሞተ ሥጋ ባረፉበት ዕለት የቀብራቸው ሥነ ሥርዓት መንበረ ጸባዖት ቅድስት ሥላሴ ካቴድራል እንዲፈጽምላቸው በማሰብ ቴዲካሳ የተባለ ግለሰብ የዜናው ምንጭ እሱ ስለሆነ ቴዲካሳ የተባለ ግለሰብ በፌስቡክ ገጹ ላይ ሰበር ዜና በሚል ርዕስ ለቀብር የማስፈጸሚያ ግማሽ ሚሊዮን ብር ተጠይቀናል በማለት ካቴድራሉ ላይ ከፍተኛ የስም ማጥፋት ዘመቻ አድርሰውበታል። ስለሆነ ካቴድራሉ ታላቅ ቅርሶችን ያሉበት አያሌ የውጭ ሀገር ዜጎች የሚጎበኙት በሀገራችን የሚጎበኙት ቅርሶች መካከል አንዱና ዋነኛ መሆኑ እየታወቀ በተደጋጋሚ በካቴድራሉ ላይ የስም ማጥፋት ዘመቻ እየገጠመው እየተደረገበት በቅንፍ በመሆኑ እንዲህ አይነቱን ሕገወጥ አካሄድ ማንም እየተነሳ የግል ጥቅሙን ለማስከብ ለማካበስ ሲል የካቴድራሉ አስተዳደር ጽሕፈት ቤት ሳያነጋገር ወይም በጽሁፍ አቅርቦ የሚገባውን ምላሽ ማግኘት ሲችል በአደባባይ ያገኘውን ስም ያገኘውን ሰው በማነጋገር ይህን ያህል ዋጋ ጠይቄያለሁ በማለት በሚዲያው ይህንን ታላቅ አገር ባለውለታ የሆነውን ካቴድራል ክብሩን ዝቅ በማድረግ ሰድቦ ለሰዳቢ መስጠት ስሙን ማጥፋት ስለማይገባ በካቴድራሉ ላይ የተደረገውን ከፍተኛ ስም ማጥፋት ዘመቻ ለአንዴና ለመጨረሻ ጊዜ ማስቆም ስለሚገባ የሚመለከታቸው የሚዲያ አካላት በሙሉ ካቴድራሉ ክብርና የሚመጥን መልኩ ማስተካከያ እንሰጥበት እያሳሰብን ጉዳዩን የካቴድራሉ አስተዳደር ከጉባኤ ጽህፈት ቤት ወደ ህግ አካላትም የምንወስድ መሆኑን በጥብቅ እናሳስባለን። ግልባጭ ሊካሩ ህግ ክፍል እንዲሁም በአዲስ አበባ ከተማ ለአራት ኪሎ ፖሊስ ጣቢያ አዲስ አበባ ይራል ሆን እንደምታያ ዜጋ ተቀምጧል። ደብዳቤ የተጻፈ ይሄ ነው። ማስተካከያ ይሰጥበት የተባለ ይሄ ነው። ምን ማስተካከያ ይሰጥበት? አይ የካቴድራሉ የቀብር ብር ይህ አይደለም ብላችሁ ነገራችሁ ቢሆን ኖሮ ማስተካከያ ይሰጥበት ነበር ግን አልሰጣችሁ ማስተካከያ። ስለዚህ ምን ተብሎ ማስተካከያ እንዲሰጥ የተፈለገው አይ የእኛ ቤተክርስቲያን ካቴድራል ቤተክርስቲያን ለፉካ መቶ ሀያ ሺህ ብር አልጠየቅንም የጠየቅነው ይህን የሚያክል ብር ነው ቢባል ማስተካከያ ይሆን ነበር። ለመሬት ለሚፈጸሙ ደግሞ አምስት መቶ ሺህ ብር ነው ለዛም የፓትሪያርኩ ፈቃድ ተጠይቆ የሚለውን ነገር አላልንም። የእኛ ዋጋ ይሄ ነው ማለት ትችሉ ነበር። ይህንም አላስተካክላችሁ። ስለዚህ ምን አይነት ማስተካከያ ነው የሰጣችሁት? መቶ ሀያ ሺህ ብር የሚለውንም አልካዳችሁም። ደግሞ አላመናቸውም ግን ማስተካከያ አላችሁም። ምንድን ነው ያስተካከላችሁት አሁን ነው? ምን አይነት ማስተካከያ እንዲሰጥበት የጻፋችሁ ዜና ዳቤ ነው? ምን አይነት ማስተካከያ ይሰጥበትስ? እኛ በቀረብ ነው ዜና ላይ ወይ ደግሞ ባነበርኩት ዜና ላይ ስህተት የሆነው ነገር ምንድን ነው? መቶ ሀያ ሺህ ብር ነው የሚለው ነገር አካዳችሁትም። አምስት መቶ ሺህ ብር ተጠይቋል፣ ግማሽ ሚሊዮን ብር ጠይቋል የሚለው ነገር አካዳችሁትም። ስለዚህ ምን አይነት ማስተካከያ ይሰጣችሁ? ቦታውን ታሪካዊ የቅርስ ቦታ ማለቱ ብቻውን እኮ ማስተካከያ አለም በነገራችን ላይ የተነሳው ካቴድራሉ የቀብር ቦታ ጉዳይ እንጂ ስለ ካቴድራሉ ጥንታዊነት ወይም ታሪካዊነት አይደለም። የተነሳው እሱ ጥያቄ ውስጥ ስላልገባ ጥያቄ ውስጥ ሳይገባ ጥያቄ ያልገባበትን ቦታ ማስታከያ መስጠት ምን ተብሎ ነው? ስለዚህ ማስተካከያ ከሆነ የፈለጋችሁት በሚዲያ ቀርቦ ማስተካከያ ንሰጥበት ከሆነ የፈለጋችሁት ዋጋውን ቁጭ አሉት። ለፉካ መቶ ሃያ ሺህ ብር ተብሎ ነበር። ነገር ግን የእኛ ዋጋ ግን ሀያ ሺህ ብር ነው። ከፈለጋችሁ በሉት ወይ ዋጋውን ነገሩ ለመሬት ግባተ መሬት ለመፈጸሚያ አምስት መቶ ሺህ ብር ነው። እሱም ብቻ አይደለም የቅዱስ ፓትሪያርኩ ፈቃድ ይጠይቃል የሚባል ከሆነ ያለው የተባለውን ነገር ይሄ ነገር ስህተት ነው። እኛ እንዲህ አይነት ሐሳብ እንዲህ አይነት ሐሳብ የሌለንም። ካሉም ደግሞ ዋጋውን ጨምራችሁ አስቀምጡልን። ከዛ ውጪ ግን ማስተካከያ ያላችሁት ነገር ምንም ማስተካከያ እስካሁን ድረስ አልሰጣችሁበትም። ስለዚህ የሚስተካከል ነገር የለም። እንደ ቀጥ እንደተባለው 500 ሺህ ብር የተባለውም ደግሞም ደግሞ 120 ሺህ ብር የተባለው ትክክለኛ መረጃ ነው ማለት ነው ማስተካከያ እስካልሰጠበት ድረስ። ወደ ዋቄፈናው ምጣ። እንግዲህ ከዋቄፈና ጋር በተገናኘ አለታ ቲቪ ይህን ሰሞን ጥሩ አድርጎ ወጥሮ እያቀረበ ነው። ምን ያህል ብሽሽት ያለ ሀሳብ እንደያዙ ሰዎቹ ጭምር የምናይበት ሰዎች ስለሆነ ማለት ነው። እስኪ ይህንን ስሙት። ኢየሱስ ክርስቶስ ማስተማር በሚጀምርበት ጊዜ ምንም ከዋቄፈና የተለየ ነገር አላስተማረም። ምንጩም ከዛ ስለሆነ ኢየሱስ ክርስቶስ አስተምሮ የዋቄፈና ነበር ማለት ነው። የኢየሱስ ክርስቶስ አስተምሮት ከዋቄፈና የተቀዳ ነው እያሉ ነው ዶክተር ኢየስ ማስረጃ ማስረጃ በጣም ጥሩ። ወይ ወይ እኔ የተወሰነ ሰጣሃለሁ፣ አንተም ከእሱ ካስተማራቸው ውስጥ የሆነውን ብትጠቅስ እንዴት እንደሆነ አገናኝልህ ነበር። ግን ከዚሁ ጋር የተገናኘ ከሪችዋል ጋር የተገናኘውን እናንሳ። አሁን ነው ብትብጡ የተጀመረው። እሺ ከሪችዋል ጋር የተገናኘውን ብናነሳ ኢየሱስ ክርስቶስ ሪቹዋል ከኔ ውጪ አታምልኩ ብሎ ረግሟል አልተቀበለም ብለው የአዛብቶ አዛብቶ ኢንተርፕሬት የሚያደርጉ ሰባኪዎች ተናግሮ ሰዎች በዚህ ውስጥ ነው ያሉት። በኋላ መቼ ነው የተወሰነው? እሱንም የምለውን እናያለን። ፈርስቶፎል ኢየሱስ ክርስቶስ ሪችዋል አታድርጉ አላለም። የትን ቦታ ብትል የምታደርጉት ሪችዋል ስታደርጉ? ከልብ መሆን አለበት፣ መንፈሳዊነት መኖር አለበት፣ ለላይምሰል መደረግ የለበትም፣ ፍቅር ሊኖርበት ይገባል ነው ያለው። ይሄ ደግሞ ትልቁ የዋቄፈና እሴት ነው። አሁን የሚታየው መጀመሪያ ሰው ታርቆ ነው የሚሄደው፣ ቁርሾ ይዞ አይሄድም። የሚሄደው ከልቡ ፈጣሪን ለማመስገን ነው። ለማን ነው? ለማስመሰል አይደለም። ስለዚህ ኢየሱስ ያስተማረው ያለው ለማስመሰል አትስሩ፣ ልባችሁም ፈጣሪ ጋር ይሁን፣ ይሄንን ሲሰሩ እንጂ ዝም ብላችሁ ለመብላት፣ ለመጠጣት፣ ለፈንጠዚያ መሆን የለበትም። አዎ ምናልባት ዶክተር የምታደርጉትን ነገር ባለማስመሰል በፍቅር ምናምን ማድረግ ጥሩ ነገር ነው። እሱ በራሱ ግን መጀመሪያ መቼስ የምናደርግለት ማን ነው የሚለው ነው አይደል? የሚቀድመው ፈጣሪ ነው። እሱ ፈጣሪ ምን አይነት ፈጣሪ ነው? እንዴት ፈጣሪ? ስንት ፈጣሪ አለ እኮ አይ፣ ባህሪ አለው አይደል? ለምሳሌ በክርስትና የእኛ አምላክ ተብሎ ይሄ ይሄ ነገር ነው እንላለን አይደል? ለምሳሌ በክርስትናው እግዚአብሔር ብለን ስንል በአንድ ጊዜ በሁሉ ቦታ የሚገኝ ሁሉን የሚችል የሁሉ የበላይ ፈጣሪ ያስገኝ ምናምን እየተባለ ስለ እሱ ማንነት ይነገራል። በዋቄፈና ያለው አምላክ ወይም ሲገለጽ እሱ ማን ነው? ለምሳሌ ዋቃ ጉራቻ ይባላል አይደል? ዋቃ ጉራቻ እንትን ዋቃ ጉራቻ ሌላም አይደለም። እሱን እነግርሃለሁ ጨርስ አንተ። ስለዚህ በሱ ልክ የዋቄፈና እምነት ምክንያቱም ለምንድን ነው ይሄንን የማነሳው? ከውሃ ጋር የተገናኘ ነገር አንስተውልጃል። ስለዚህ ውሃው ቦታ ላይ የሄዱ ዋች ሜንስ አሁን ይሄ ምንድነው? በጥናቶች ውስጥ እንደነዚህ አይነት ነገሮች ከምን ጋር ይያያዛሉ? ቅድም እርሶም እንዳሉት የትራዲሽናል ወይም ደግሞ ባህላዊ እምነቶች ተብለው ነው የሚያዙ። ስለዚህ እነዚህ ባህላዊ እምነቶች ውስጥ ያሉ ሪችዋልስ ወይም ያሉት ሃይማኖታዊ ስርዓቶች ሰምሃው ከሌላ ነገር ጋር ይያያዛሉ ተብሎ ጥያቄ ይነሳባቸዋል። ስለዚህ ይሄኛው ባህላዊ ሃይማኖት የምንለው ዋቄፈና አደለም፣ ከነዚህ የተለየ ነው። የሚያመልከው አምላክ እንዲ እንዲ እንዲ አይነታ ለምንድን ነው የተለየ? እየነገርኩው ነው እኮ አንድ ነው። አንተ የምትለው ነው አንተ የምትለው እኮ። ይኸውልህ ምንድን ነው ያልከው ፈጣሪ ብለህ የፈጣሪም ባህሪ ይገልጽ ካደል? በዋቄፈናም ይሄው ነው። የተወሰደውም ከዋቄፈና ነው ብያለው። ኢየሱስ ሲያስተምር ግደለን፣ ቆይን፣ እንመጣበታለን መቼ እንዳዛቡበት መቼ ኢየሱስን አስተምሮ እንደተዛባ ይነግራሉ። ስለዚህ እ ኢየሱስ ቆይ ቆይ፣ ይቅርታ ዶክተር አሁን ከኢየሱስ በፊት፣ ምክንያቱም ከኢየሱስ በፊት የክርስትና ኮንሰፕት ስለነበረ ነው ይሄንን ማንሳት የፈለግኩትኝ። ለምን ሲባል ኢየሱስ ክርስቶስ ሲመጣ ያደረገው አዲስ ኪዳን ይባላል አይደል? በክርስትና which means የነበረ ኪዳን ነበረ። እግዚአብሔር የእዛን ጊዜ የጀመረ ወይም ደግሞ የክርስትና አምላክ ከአዲስ ኪዳን ላይ የጀመረ አምላክ አይደለም። እንደተመለከታችሁት ሁሉን ነገር የኛ የማለት አባዜ የያዛቸው ሰዎች ክርስቶስ ኢየሱስን የዋቄፈና እምነት አስተማሪ አድርጎ አስቀምጠውታል። ምንድነው ምክንያታቸው ሲባል ክርስቶስ በፍቅር አድርጎት፣ በመከባበር አድርጎት ብሎ አስተምሯል እና በመከባበር አድርጎት፣ በፍቅር አድርጎት ስላለ ታዲያ ጣዖት አምላኪዎች ትክክለኛ አስተምሩ ክርስቶስ አስተምሩ። ስለዚህ ጣዖት አምላኪዎችንም እንደዛ ልንላቸው ነው። ዛፍን ቅቤ የሚቀባውንም ሰው እንደዛ ልንለው ይሄ ምን አይነት አባዜ ምን አይነት እብደት ውስጥ እንደገባን ትልቅ ማሳያ ነው። በእርግጥ አሁን መንግስት ስለሚደግፋቸው መንግስታዊ ሃይማኖት እየሆነ ስለሆነ መንግስት ከስር ከስር በሉ በሉ በሉ እያላቸው ያሉ ሰዎች ስለሆኑ ላንፈርድባቸው እንችላለን። ጊዜውን ተጠቅሞ የፈለጉትን ነገር ለማድረግ እየጣሩ ስለሆነ፣ የሚያሳዝነኝ ግን የእኛ አባቶች ከዚህ ነገር ጋር ተባባሪ መሆናቸው ያሳዝነኛል። ለምሳሌ ዋናው ስራ አስኪያጅ፣ የቤተክርስቲያናችን ስራ አስኪያጅ፣ ዋናው ስራ አስኪያጅ በኢሬቻ በዓል ላይ ተመልከቱት። ለዛውም የሃይማኖት ጉባኤ አባል የሆነውን ቀሲስ ስም በመካከላቸው አለ። አቡነ ሳቢሮስ ማለት ነው። ይኸው እነሱ እና ተመለከቷቸው፣ ናቸው ኢሬቻ አቀባበል። ያው ካህን ነኝ የሚለው ያው ቆቡን ይዘው ላጥ፣ ምን አባት ቡራኬ ሊሰጡ ማለት ሊባርኩ በስማን ብሎ ሊያስጀምሩት ይሄው ባንዲራ አድርገው። አይ መከራችን፣ አለ ሀገር ይሱ እንደምታስታውስ እነሱ በዓላችን ላይ አትገኙብን፣ ኦርቶዶክሶችን፣ ሙስሊሞችን በዓላችንን አክብሩልን፣ ሃይማኖታችንን አክብሩልን እየተባሉ እኛ ሰዎች እንዴት እኛን ጥላችሁ ሃይማኖታችሁ ታከብራላችሁ? እኛ የምናከብርላችሁ እንጂ አብሮ እያሏቸው ነው። ከዚህ ውስጥ ኦርቶዶክስ እኮ ይኖራል። ከዚ ከተሰለፈ ውስጥ ኦርቶዶክስ ይኖራል። ምንም ተረጥረ የለው። አንዳንድ ፎቶዎችን ብቻ እንመልከት እና ንት እንበል። አንዳንድ ፎቶዎችን ብቻ ቅድም ስክሪንሽት አደርኳቸው ፎቶዎች ስለነበሩ እንግዲህ ለምትመለከታቸው ከኢሬቻ በዓል ጋር አብሮ ለመሄድ እንዲመች ይሄ ቢሾፍቱ ፕሮስፐሪቲ ፋን ቢሾፍቱ የብልጽግና ደጋፊዎች የለጠፉት እንትን ቪዲዮ ላይ ስለሆነ ማለት ነው። እንደምትመለከቷቸው የኦሮሚያ ባንዲራ ያለውን ከምንኩስና ምንኩስና ሁንቅስና ዋና ቆቡ ተምታቶብናል፣ ያን ለብሰው ታያቸዋለች። አቡነ ሳዊሮስም እንደምትመለከቷቸው ከቄሴው ጋር ሁሌ ቤተክርስቲያን ከመስደብ ወደኋላ ማይለው ቄስ ከእሱ ጋር ሆነው እንደምታያቸው ይኸው ከዋቄፈና ባንዲራ ጋር እንዲመች አድርገው ቀይ በጥቁር ቀይ በጥቁር ነው ምታቸው። እሳቸውም ቀይ በጥቁር እንደውም እሱ ይሻላል በጋ ኖርማል ልብስ ለብሶ ይመጣ ነው። እኚህ ግን ከዋቄፈና በዓል ጋር እንዲሄድ አድርገው ቀይ በጥቁሩን አድርገው መጥተዋል። እኚህም ይሻላሉ ጋሼ መነኩሴውም እንደዚያው ቀይ በጥቁር ከዋቄፈና ባንዲራ ጋር አብሮ እንዲሄድ ብለው ማለት ነው። ይሄ እንደምታዩት ዛሬ ሲያከቡበት የነበረው አዳነቻ የለቀችው ይሄ እኚህም ደግሞ ለትኛው ባ እንግዲህ እ የጨረቃ አቋሳት መካከል ላይ ያሉ ናቸው። ስልጣነ ክህነትን አሁንም እየሰጡ ያሉ ነገር ግን ስልጣነ ክህነት ወይም ቅብስና የሌላቸው ሰው ናቸው። ግን ስቲል እስከ አሁን ድረስ ግን ስልጣነ ክህነትን እየሰጡ ያሉ ሰው ናቸው። በሚያሳዝን ሁኔታ ባለፉ ብ ቪዲዮዎች ቢኒያም ሲያጠሯ ችለ ነበር እኚህ ሰው። ይሄ ማለት ሌላ ፎቶ ላሳያቸው፣ እኚህ ሰው ማለት እኚህ ናቸው። እንደምትመለከቷቸው ፏ ብለው እኚህ ናቸው። በዘር የተጠራቀሙ ሰው የዘር ጉዳይ አልወጣላቸውም እስካሁን ድረስ እንደምታቸው ፏ ብለው እየባረኩ ይገኛሉ። ግን ለስሙ ግን ጳጳስ ናቸው። ይኸው እንደምትመለከቷቸው ማታ ላይም እንደምታቸው ጳጳሳቱ፣ ካህናቱም እዚህ ጋር የሚቀመጥ ጳጳስ ነው። የጨረቃ ጳጳስ ነው። የዚያን ጊዜ ብዙ ሰማዕታት ሻሸመኔ ላይ የተገደሉባቸው ምክንያቶች እነኚህ ሰዎች ናቸው። እነሳው ቢሮስን ጨምሮ ማለት ነው። እንግዲህ እነኚህ ዋቄፈና ከኛ ብለዋል። እነሱ መንግስት ሰማያት የሚባል የለም በእኛ እምነት መንግስት ሰማያትን አናቅም። ሙሴ ኢትዮጵያዊ ነው፣ ሴናም ሴና ነው፣ ክርስቶስም የዋቄፈና አስተማሪ ነው እያሉ የኛ አባቶች ደግሞ እንደ እኛ ካልተገኘ ያላችሁ ግን እያሉ ደግሞ ቡራኬ ይሰጡ እያየን ያለ ነው። ያሳዘናል ወደ ሌላዎቹ ጉዳዮቻችን እንምጣ። እንግዲህ ይህን ሰሞን አንድ ፖድካስት ላይ አዳዲስ ወንድሞቻችን ሰንበስርት በከፈተው የዩቲዩብ ገጽ ላይ ገብቶ እያስተማሩ ነበር። በተለይ ኢስተርን እና ኦርየንታል ኦርቶዶክስ ጋር ተገናኘ አንዳንድ ሀሳቦችን እያነሱ እንደነበር የምናስታውሰ ነው። ታዲያ ከዛ ውስጥ ከተናገሯቸው መካከል ላይ በጣም ደስ ማይሉ ለጆሮ የሚሰቀጥጡ ሀሳቦች አሉ። ከነዛ መካከል ሀሳቦች መካከል ላይ አንደኛው ይሄ ነው። ፍጡር ብቻ እንዳንላት የእግዚአብሔር እናት የሚል ደግሞ ለፍጡራን ያልተሰጠ ከስም ሁሉ በላይ የሆነ ስምን ወርሳለች ላይ እና እመቤታችን ፍጡር ብቻ ልንላት አንቺ ምክንያቱም የፈጣሪ እናት ደግሞ ተብላለች ማለት ነው። ይሄንን ማመን ያስፈልጋል የቤተክርስቲያን ጽኑ የሆነ አስተምሮ ነው። በነገራችን ላይ እመቤታችንን ፍጡር ነች ምንም ተረተ ፍጡር ብቻ እንላትም፣ ፍጡር ነች ደግሞ ደግሞ ወላዲተ አምላክ ነች በፈጣሪና በሰዎች ሱስ ከፍጡራን በላይ ከፈጣሪ በታች እንላት። በባህሪ የተለየ አለ ሰው ነች ፍጡር ነች። ነገር ግን በሰራችው በግብሯ የአምላክ እናት በመሆኗ ግን ማንም ሰው ይህን ነገር ማድረግ ስለማይችል ግን ከፍጡራን በላይ እንላት አለን። በደምብ ሰው ከፍጡራን በላይ የምትባለበት ምክንያት የአምላክ እናት ስለሆነች እንጂ ፍጡር ስላልሆነች አለች፣ ፍጡር ነች። ደግሞም የአምላክና ስራዎች ደግሞ ከፍ ከፍ እናደርጋታለን። ከፍጥረት ወገን ሆኖ አምላክን የሚወልድ ስለሌለ ከፍጥረት ወገን በላይ እናደርጋታለን። ይሄ ማለት ግን ፍጡር አደለች የማያስብለው ግን አይደለም። ፍጡር ነች፣ ፍጡር ነች ብለን ደግሞ እናምናለን፣ እናስተምራለን። ሐና ከእያቄም የተወለደች ናች ብለን እናምናለን። ግን በጣም ኤክስትሪምሊ ሄደዋል ብዬ አስባለሁ። እሷ ስለተባረከች ነው እሷ ፍሬ የተባረከ ሆ ይህን ማመን አለበት። በጣም ትልቁ ችግር ደግሞ በጣም ክህደት የሆነ ይሄ ነው። እሷ ስለተባረከች ነው፣ የማህፀኗ ፍሬ የተባረከው። ይሄ በጣም ነውር ነው። ክርስቶስ ኢየሱስ ብሩክ ነው። በነገራችን ላይ ከእመቤታችን ስለተወለደ ወይ ደግሞ እመቤታችን ብሩክ ስለሆነች አይደለም ክርስቶስ ብሩክ የሆነው። ክርስቶስ በባህሪው ሰጪ የሌለው ብርክ እናያለው ቅዱስ እናያለው። የተመሰገነ አምላክ ነው፣ የተባረከ አምላክ ነው። ቅዱስ ጳውሎስ የሚለው የተባረከ አምላክ የሆነ የእመቤታችን ልጅ ስለሆነ አይደለም። አስቀድሞውኑ ብሩክ አምላክ ነው። ጥንታ ዓለምም ዓለም ሲያፈጠረ በፊትም ብሩክ አምላክ ነው። ኢሳያስ እንደሚናገረው በትንቢቱ ላይ አስቀድሞ የነበረ ለዘላለም የነበረ የተቀደሰ የተባረከ አምላክ ነው ያለ። ስለዚህ ከእመቤታችን ስለተወለደ ወይም በእመቤታችን ምክንያት አለምሱ ብሩክ የተባለ እመቤታችን ብርክት ሎች አለምሱ ብሩክ የተባለ እና አንዳንዴ በጣም ፍቅራችን ወይ ደግሞ መውደዳችን ጽንፍ ይሄድና ያልሆነ ሀሳቡ ስንገባ እናያለን። ይሄ በጣም በጣም አራት ነጥብ የረገጠ ክህደት የክህደት ሀሳብ ነው። ማለት አላውቅም። ቸኩለው እየተናገሩ ከሆነ ራሱ በደንብ ረጋ ብለው ተረጋግተው ሀሳባቸው ምን እያነሱ እንደሆነ በደንብ አድርገው ተረጋግተው ሀሳብ ሊሰጡበት ይገባል እንጂ በችኮላ ውስጥ እየተነገሩ ያሉ ሀሳቦች ጤነኞች አይደሉም። አንድን ሀሳብ ለመቃወም ሌላ ሀሳብ ጽንፍ ይዛ እንሂድ። አንድን ሀሳብ ለመቃወም በፊት ይሄ ቅዱስ ሥላሴ ጋር ተገናኘ። ቅዱስ ሥላሴን እናከብራለን የሚለው እናመልካለን የሚለው በዛ መካከል በጣም ትልቅ ፍጥፍጥ ተፈጥሯል። አናከብርም እናከብራለንእናከብሩም ለሚሉት ምላሽ አደርጎ ሳናዎች ማምለክን ጭምር ስለ ስእላቱ ማምለክ ጭምር ተደርሱ ነበርና፣ እንዲህ አይነት ጽንፍ የወጣ ሀሳቦች የኦርቶዶክስ አይነት ሁሌም በልክ መኖር ነው፣ ልከኝነት ሆኖ መኖር ነው። በአግባቡ ሀሳብን በትክክል እያንፀባረቁ እየገለጹ መሄድ እንጂ ሀሳብን በጣም ለጥጦ ለጥጦ ለጥጦ ወዳልሆነ አካሄድ እንዲሄድ ማድረግ ተገቢ አይደለም። አንድን አካል ስህተት ናቸው ለማለት ወይ ደግሞ ትክክል አይደላቸውም ብሎ ለማለት ትክክል ያልሆኑበትን ሀሳብ ማሳየት እንጂ ያልሆነ ፅንፍ የወጣ ሀሳብ ይዘው መገኘቱ ተገቢ ነው ብዬ አላስብም። ለማንኛውም ሀሳባችሁን ጥርት እያደረጋችሁ ብታቀርቡ ጥሩ ነው ብዬ አስባለሁ። ወደ አባሲ ወደ አቡነ ኤርሚያስ ይምጣል። አሁን እኛ በቅጡ ሳና ዘማሪያ ነው በቅጡ ሳናምን ማለት ነው። ለዚያ ነው አሁን አንዳንድ ጊዜ ማህሌታችንም ላይ ቅዳሴያችንም ላይ ተመስጦ የሚጠፋው ዱላ መደባደብ የሚፈጠረው። ምክንያቱም ለእምነቱ ያለን ግንዛቤ ትንሽ በመሆ እንደ ዘፈን እንደ ሙዚቃ እያደረግነው ማህሌቱን እኔ የልበል እኔ ልበል የእኔ ነው እንጂ አንተ ምንድን ነው በሚል ዱላ ይገጠማል፣ እንደ መፈናከታል። ከትልቅ ሰው ፊት እንኳን ከትልቅ መሪ ፊት እንኳን እንደዚህ አይነት ነውር አይፈጸም። እንኳን እግዚአብሔርን ሊያመልክ ሊያመሰግን በእግዚአብሔር ፊት የቆመ ሰው አይደለም። በትልቅ ሰው ፊት የማይደረገውን ነገር ማህሌቱ ላይ መቅደሱ ላይ የምናደርገው በእምነት በእውቀት ባልተመሰረተ መዝሙር ላይ ቁመን ከዚህ ካልወጣን ይችን ቤተክርስቲያን አናሻገር። አሁን የሚያባንነው የሚሰርቀው በጣም ብዙ ነው። በሚዲያ እያያች ነው። አሁን ብዙ ቄሶች አሁን ብዙ ቄስ ተብዬዎች ብዙ ዲያቆናት መነኮሳት ተብዬዎች ምን እንደሚሉ ቤተክርስቲያኗን ሳያውቋት፣ ቤተክርስቲያኗን በቅጡ ሳያውቋት እንዴት እንደሚተቹ ስለ ቅዱሳን ያለንን ስለ ክርስቶስ ያለንን በትክክል ስላልተረዱ እንዲሁ አልፈው ስለነበረ የእነሱ አለማወቅ ቤተ ክርስቲያኗ እንድማታውቅ ተደርጎ አስቆጠረብን። ስለዚህ መምህራኑ መምህራኑ የትርጓሜ መምህራኑ የቲዮሎጂ ምርቃኑ መገናኘት አለባችሁ። ጩኸቱን የምታስጠኑ ትኖራላችሁ። ትርጉሙን የሚያስጠኑ ጽንሰ ሀሳቡን የሚያስረዱ ሰዎች አብረ ጎን ለጎን ሊሄዱ ይገባል። የአብነት ትምህርት ቤትን እናደራጀው ካል ይሄ። አለበለዚያ እንደ ኬሚስትሪ ቢሸመድዱት ምን ያደርግልናል? እያቸውማ መምህራኑ፣ ተማሪዎቻችሁን ምንም ህይወት እኮ አይሆናቸውም። ህይወት ተኮር እኮ አልሆናቸውም። ምክንያት መጀመሪያ እምነቱን አላስተማርናቸውም። የእምነቱ ሰዎች የሚዘምሩትን ነው ሸምድዱ ያልናቸው፣ አዚሙ ያልናቸው የምትጨነቁትም ለዜማው ምልክት እንጂ ለመልእክቱ አይደለም እናንተም ስታስተምሩ መልእክቷን እንትን ምልክቷን ነው ጭረት ድፋት ድርሰት ቁርጦ ዘተ የምትሏቸው ግን በዚያ መንገድ የምታዜሙት ዜማ መልእክቱ ምንድን ነው የሚለውን አትነግሯቸውም እናንተም አልተነገራችሁ? እናንተም አልተነገራችሁም የመጣንበትን እናውቀዋለን ይሄ ግን እስከ መቼ መዝለቅ አለበትም ይሄ እስከ መቼ መዝለቅ አለበት? ከዚህ አኳያ መቀናጀት ያስፈልገናል። አባት መኩራራት የለብንም። የትርጓሜ የመምህር ቀጥርን ማለት የዕለቱን ወንጌል የመታውን ይምታ ብሎ ሰበከ ማለት አስተማረ ማለት አይደለም። ትርጓሜ መምህር ቀጥርን ማለት አይደለም። አሁን ሕፃናቱ አሉ፣ ሽማግሌዎቹ አሉ፣ የተማረው አለ፣ ያልተማረው አለ። ያስብከት ማንን ታሳቢ እንደሚያደርግ አስቡት። ሕፃናት አሉ። ምንም ፊደል ያልቆጠሩ አሉ። እስከ ፕሮፌሰርነት የደረሳችሁ ደግሞ ምሁራን አላችሁ። ማንኛችሁን ይሆን የሚመጥ ነው። በትክክል ሊቁ ማንን ታርጌት አድርጎ ያስተምር ይሆን? የለም፣ የመታውን ይምታ ነው በቃ። ይሄ ስብከት ነገር አይለውጥም፣ ስብከት ብቻውን ብዙ አባታችን ቡራኪ ወት ደረሰን። እግዚአብሔር አምላካችን ረጅም ከተና ጋር ይስጥልና። ብዙን ጊዜ አሁን ቤተክርስቲያን ፈተና እየገጠማት ከቃል ንባብ ይልቅ ትርጓሚው የሚያስተምሩን የሚያብራሩልን ሰዎች እየጠፉ ያሉት እውነት ነው። ብዙን ጊዜ ላይ ፎከስ ተደርጎ የሚነገረውም የቃል ንባቡ ላይ ዜማው ላይ እንጂ ትርጓሚው ከመና ተደራሽ ሆኖ ልቦናቸው ላይ ሰርጾ ቤተክርስቲያን ምን ታሰምላለች፣ ምን ስትላለች የሚለውን ነገር ገብቷቸው ላይሆን ይችላል እውነት ነው። ስለዚህ ትርጓሚውንም አስቡልን ነው እስቲ መምህራችን፣ እንዲያቆ ያደርጋል። አንድ ጥሩ ሀሳብ አንስተውልናል። ቅድም ከነሳሁን ጋር ነው በተገናኘም ጥሩ ሀሳብ ስለሚሆን በተለይ ከካቶሊክ ቤተክርስቲያን ጋር በተገናኘ ሀሳብ ይሰጣሉ፣ እንስማቸው። ያ መከፋፈል ያመጣው የሮሙ ልዮን፣ የተረገመው ልዮን ነው። እኔ በላይ ነኝ፣ በእኔ ስርቡ ነው የሚለው። ዛሬም ቢሆን ለቤተክርስቲያን ለዓለም ክርስቲያኖች አንድነት ትልቅ ፈተና የሮም ጳጳስ ነው። ቫቲካንና ሌላ ሁሉ በእኔ ስር ይሁን ነው የሚሉት። ፖፑ የክርስቶስ እንደራሴ ነው፣ አይሳሳትም፣ አይነኬ ነው ነው የሚሉት። ነውር። ከሐዋርያት የሚበልጥ የለም ሁሉም ሐዋርያት እኩል ናቸው። ያው በእኛ ባህል ከመቼ እንደጀመረ ግን ታሪክ ጥናት ይፈልጋል ጴጥሮስን ሊቀ ሐዋርያት የሚል ባህል አለ ግን ጥናት ይፈልጋል። ይሄ ታሪክ ነው ጥናት ይፈልጋል። ስዋጽ የገባ ላለመሆኑ እኔ እርግጠኛ አይደለሁም። ምክንያቱም ይሄን አስቀድመው ብዙ አባቶች ብዙ ጽፈውበታል። እነ ቅዱስ ያነሳ አፈወርቅ ከሐዋርያት የሚበልጥ የለም። በእርግና ቅድሚያ ሊሰጥ ይሰጥ ይችላል። አሁን ጳጳሳት እኩል ናቸው ግን በእርግና በሲመት የሚቀድመው ሲኒየር የሆነ ወይም በእርግና የሚቀድመው በጸሎት በምን በአቀማመጥ ቅድምና ሊሰጠው ይችላል። ግን ይሄ ግን የመከባበር ነው እንጂ ከጳጳሳት የበለጠ ስልጣን ያነ ስልጣን ያለው የለም። ከካህናትም እንደዚህ ነው። ግን ከካህናት መካከል አረጋዊው ጸሎት አሳርግ ሊባል ይችላል። አንዱ ቄሰ ገበዝ ይሆናል፣ አንዱ አለቃ ይሆናል፣ አንዱ አበምኔት ይሆናል። ግን ሁሉም ክህነቱ ግን አንድ ነው። የሚበልጥ የሚያንስ የለም። አስተዳደራዊ ነው እንጂ የበለጠ የሮሙ ጳጳስ በሌሎች ሐዋርያት ላይ የበለጠ ስልጣን የለውም። የእነሱ አረዳድ እንደዛ ነው ሌሎች ጳጳሳት ሁሉ ይግባኝ የሚሉት ሌሎቹ በሮም ስል ናቸው ይላሉ። ነው እንደ ሮም ጴጥሮስና ጳውሎስን ስለገደለች ነው እንደ አማ ከሆነ ክርስቶስ የሞተባት ኢየሩሳሌም አትበልጥም ነበር። እና ዞሮ ዞሮ ምንድን ነው? ይሄ ለአገልግሎት ሳይሆን ስልጣኑን፣ ጵጵስናው፣ መንበሩን በዚህ ዓለም እንደ ፖለቲካ እንደተለመደው ለፕሮቶኮል ለክብር እየዋለ መጣ። በዚህ ጊዜ እኔ ይበልጣለሁ እኔ ይበልጣለሁ፣ አለመግባባቶች ተፈጠሩ። መቼም በፍቅር ቁጭ ብለው ቢነጋገሩ የሚያግባባ ሁሉ እኔን ስማ እኔን ስማ ሲሆን ማያግባባ እየሆነ በዛ ውስጥ የተለያዩ ነገሮች እየተጨመሩ ያው ልዩነቶች እየሰፉ መጡ። ቤተክርስቲያን አሁን ድረስ ዋጋ እየከፈለች ያለችው በዚህ ነው። በእውነት በጣም አሳዛኝ ነው። የእኔ በልጥ እኔ በልጥ ሽኩቻ በጣም አሳዛኝ ነው። በጣም በቤተክርስቲያን ታሪክ ውስጥ በጣም ልብን የሚያደማ ለምሳሌ በአራተኛው ዓመት ዓመት የምስራቁ ቤተ ክርስቲያን እነ ቅዱስ ባስሊዮስ ባሪዮሳን እየተሳደዱ መከራ እየተቀበሉ ነበር። የምዕራቡ ዓለም ንጉሱ ኦርቶዶክሳዊ ነበር እና እነ ቅዱስ ባስሌዮስ ለሮሙ ጳጳስ ይጽፉለት ነበር፣ እባክ ጉባኤ ጥራና ቢያንስ እኛን የሚያውኩንን እነዚህን ነገሮች አንድ መልካት ይዝልን ሲሉት በመጀመሪያ ይል ነበር የሮሙ ጳጳስ። ገና ችግሩ የቀደመ ነው። ከኬልቄዶን ከሌዮም በፊትም የቆየ ነው። ይሄ የሮም የኔ በላይነት የቄሳራዊነት በሽታ እና የሮሙ ጳጳስ ምን ይል ነበር የኔን የበላይነት ተቀበሉና ይሄን አደርግላቸዋለሁ ነበር። ነቅዱስ ባስልዮስ ደግሞ አባታችን በአባትነት እናከብራለን እንጂ በቤተክርስቲያን የበላይ የቤታችን ሊቀ ጳጳስ የበላይ ያነሰ የሚባል ነገር የለም ይሉ ነበር። ይሄ የቆየ በሽታ ይሄ ነው። ሌላው ዓላማ የሌላቸውና በሚነዷቸው የሚነዱ የቤተክርስቲያን ሰዎች ናቸው። ሌላው ቤተክርስቲያን ብዙ ዋጋ ሲያስከፍሏት የኖሩት ዛሬ ያሉ ምንጊዜ

እንኳን በቅዱሳኑ እንኳን በራሱ በሰማይም በምድርም በራሳችሁም አትማሉ ተብሏል። እውነቱን እውነት? እ ሐሰቱን እስኪ ሞክሩት፣ እንደው ሂዱና ተለማመዱት። በተለይ ልጅ ልጆች ወጣቶች ላይ ይበዛልና፣ በትንሽ በትልቁ እስኪ አንደኛ ማርያምን በል ማርያም በይ ብላችሁ አታስገድዱ። ሁለተኛ እናንተም አትበሉ። በቃ እውነት ካመነ ይመን ካላመነ ይቶ ብቻ አለማዋሸት። ስለዚህ ድንግል ማርያምን የሚወድ ሰው ቅድም እንዳልኳችሁ በጸሎት አማላጅነቷን መጠየቅ። እናመሰግናለን። መምህራችን መምህር ኃይለማርያም የቦሮ ሜዳው ሊቅ ናቸው። በጣም ድንቅ መምህር ናቸው። ብዙውን ጊዜ አሁን ላይ በጣም በቀላሉ ከሰነፍንባቸው በቀላሉ ከለምድናቸው ነገሮች መካከል ላይ መሀላ ነው። ክርስቶስ በመጽሐፍ ላይ አትማሉ፣ እውነት ከሆነ እውነት፣ ሀሰት ከሆነ ሀሰት በሉ ብሎ በጥብቅ ከነገሩ ነገሮች መካከል አንደኛው መሀላ ነው። አሁን ግን መሀላ ግን እንደቀላል ዝም ብሎ የሚነገር ዝም ብሎ የሚማል ሆኗል። እና እባካችሁ እራሳችንን እንጠብቅ ለማለት ያህል የአሁኑ ዝግጅት ይሄን ነው። ጊዜ ከተፈቀደ በሌላ ፕሮግራም ከሰዓት በኋላ የአመሻሹ ላይ የሚመለስ ይሆናል። ሰላም፣ እግዚአብሔር ከኔም ከእናንተ ጋር ይሁን። ቸር ቆዩ።